ይሄ የሁለት ሺው ዓመተ ምህረት መጽሐፍ ቅዱስ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ብቻ ተብሎ የታተመው ማለት ነው። ሌሎችን ከሁለት ሺህ ዓመተ ምህረት በፊት የታተሙትን ሰማንያ አሃዱ መጽሐፍ ቅዱሶች ስልሳ ስድስቱን ሌሎችን የሚናባሩ ሚን ሁሉ መጽሐፍ ቅዱስ የኮነነና ለአገልግሎት ብቁ አይደሉም ብሎ የፈረጀ መጽሐፍ ቅዱስ በዚህ ጉዳይ ላይ ነው ማለት ነው የምንነጋገረው ስለዚህ በሶስት መልኩ ነው ግድፈት የተፈጸመው አንደኛው በመጨመር ነው ሁለተኛው በመቀነስ ነው ሶስተኛ የተለወጠ ነው ስለዚህ በእነዚህ በሶስት መልኩ ግድፈቶች ተሰርተዋል እነዚህ ምንድን ነው የሚያመለክቱን የግዕዙም ሆነ የአማርኛው ትርጉም ለሶርስ ቴክስቱ ለግሪኩ ትርጉም ታማኞች ያለመሆናቸውን ነው። ስለዚህ እነዚህን ነገሮች በየተራ እንመለከታቸዋለን። ባለፈው አሁን የተጨመረውን ነው ያየነው። ዛሬ ደግሞ በአማርኛውም ትርጉም ላይ የተቀነሰና የትርጉምም ደግሞ ታማኝነት፣ ተአማኒነት የሌለው ትርጉም እንደተተረጎመ ለማሳየት እሞክራለሁ። ምናልባት መጽሐፉ ያላችሁ ተፋልሶ መጽሐፍ ያላችሁ ገጽ 372 ላይ ይህንን ታገኙታላችሁ የዕብራውያን ምዕራፍ 7 ቁጥር 25 የትርጉም ተፋልሶ ይላል እና ይሄ የትርጉም ተፋልሶ በሁለት መልኩ ነው የተተረጎመው በ1980 በ1947 በ1954 ከ2000 ዓ ም በፊት የተተረጎሙት መጽሐፍ ቅዱሶች ይማልዳል ይላሉ የ2000 ዓ ም ግን ይፈርዳል ይላል የግዕዙ ደግሞ ንባቡ ወይ ክል አድኅኖቶሙ ለዝሉፉ ለለይቀርቡ ኀበ እግዚአብሔር እንተ መንገሌሁ እስመ ለግሙራ ሕያው ውእቱ ወይትነብል ሎሙ። ይለን ይትነብል የሚለውን ቃል አለቃ ኪዳነ ወልድ መለመን፣ መጸለይ፣ መማለድ፣ ማላጅ፣ አማላጅ፣ አማላጅ መሆን፣ እርቅ ፍቅር ማድረግ፣ ይቅርታ መፈለግ፣ ማረኝ፣ ማርልኝ ማለት ነው ብለውታል። ስለዚህ ይትነብል ማለት መለመን ማለት ነው። መጸለይ ማለት ነው። መማለድ ማለት ነው። ማላጅ ማለት ነው። ይሄ የግዕዙ ቃል ከግሪኩ ኢንቱካኖን ከሚለው ጋር ወይም ኢንቱካኔ ከሚለው ጋር አቻ የሆነ ትርጉም ነው። ስለዚህ ግዕዙ ከግሪኩ ንባብ ጋር ይሄ ቃል ይማልዳል፣ ይለምናል የሚለው ቃል ወደ አማርኛ ሲተረጎም ያስታርቃቸዋል ተብሎ ተተርጉሟል። እንግዲህ የሁለት ሺህ ዓመተ ምሕረት ሲተረጎም ለዘላለም ሕያው ነውና ያስታርቃቸዋል ብሎ ተርጉሞታል። እንግዲህ የዕብራውያን ምዕራፍ ሰባት ቁጥር ሃያ አምስትን ትርጉም ለመረዳት እንድንችል ከፍ ብለን ምዕራፍ ሰባት ቁጥር ሃያ አራትን ማንበብ አለብን። ስለዚህ ዕብራውያን ምዕራፍ ሰባት ቁጥር ሃያ አራት እንደዚህ ይላል። ከቁጥር 23 ላይ ልጀምር። እነርሱም እንዳይኖሩ ሞት ስለከለከላቸው ካህናት የሆኑት ብዙዎች ናቸው። እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። እርሱ እንደ ብሉይ ኪዳኑ ሊቀ ካህናት የሚሞት ስላልሆነ፣ ለዘላለም ሕያው ስለሆነ ክህነቱ ለዘላለም ነው። ይሄ ዕብራውያን መልእክት እስከ ምዕራፍ አራት ጀምሮ የሚናገረው ስለ ሊቀ ካህናትነት ነው። አሁን ይሄ ክፍል የሚናገረው ስለ ኢየሱስ ክርስቶስ ሊቀ ካህናትነት ነው። ከዛ ቀጥሎ ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና፣ ይላል። ይሄ የ1980 አዱ መጽሐፍ ቅዱስ ነው። ምን ይላል? ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና፣ ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል ይላል። ስለዚህ እርሱ ለዘላለም ሊቀ ካህናት ነው። ለዘላለም ደግሞ ይኖራል። የሚኖርበት ምክንያት ደግሞ በእርሱ በኩል ወደ እግዚአብሔር የሚመጡትን ሰዎች ሊያድናቸው ስለ እነርሱ ሲያማልድ ይኖራል ይላል። እዚህ ጋር ሁለት ነገር እንመለከታለን። የምንመለከተው ሁለት ነገር ምንድን ነው? ምክንያትና ውጤት ነው የምንመለከተው፣ ምክንያቱንና ውጤቱን፣ የሚኖርበትን ምክንያትና ውጤት በዚህ ውስጥ ማለት ነው። በ1980ም አሁን ያነበብኩላችሁ ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል ይላል። የሁለት ሺሁትም ግን ምን ይላል? ዘወትር በእርሱ በኩል ወደ እግዚአብሔር የሚቀርቡትን ሊያድናቸው ይቻለዋል ለዘላለም ሕያው ነውና ያስታርቃቸዋል ይላል። በዚህ ውስጥ ሁለት ንዑሳን አረፍተ ነገሮችን ነው የምንመለከተው በሁለቱ ትርጉሞች መካከል የንባብና የትርጉም ልዩነት የሚገኘው በአንዱኑ ሳረፍተ ነገር ነው ሁለት አረፍተ ነገር ነው ብያቸዋሉ። አሁን ይሄኛው በ1980 እትም ላይ ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና ይላል። ይሄ ሰማኒ ሃዱ 1980ው ምን ይላል? ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና ይላል። በ2000 እትም ግን ለዘላለም ሕያው ነውና ያስታርቃቸዋል ይላል። ሁለቱን ተመልከቱ፣ ሁለቱን አረፍተ ነገሮች እጅግ በጣም ሰፊ የሆነ ልዩነት አላቸው። በጣም ሰፊ ተመልከቱ። አሁን በነዚህ አረፍተ ነገር ውስጥ የንባቡና የትርጉም ልዩነት ስለ እነርሱም ሊያማልድ በሚለውና በሁለት ሺው እትም ደግሞ ያስታርቃቸዋል በሚለው መካከል ያለ ልዩነት ነው። ሊያማልድ ይኖራል። የመኖሩ ምክንያት ማማለድ ነው። ስለዚህ ያስታርቃቸዋል የሚለው በግሪኩም አይሄድም፣ በግዕዙም አይሄድም። ትርጉም አይሰጥም። ዘወትር የሚለው ተውሳ ከክስ ደግሞ በ1980 ላይ ይገኛል ዘወትር ዘወትር በእርሱ በኩል የሚለው ሁልጊዜ የሚል ተውሳከ ግስ ነው። ምልጃው ኢየሱስ ክርስቶስ በአብ ቀኝ ተቀምጦ የሚማልደው ምልጃ ዘወትር ይላል። ዘወትር ተውሳከ ግስ ነው። ይሄ ተውሳከ ግስ የኢየሱስ ክርስቶስ ምልጃ ዘላለማዊ መሆኑ ሁልጊዜ መሆኑ ኮንቲኒቲ ያለው መሆኑን አኔን ተራፕትድ መሆኑ የሚያሳይ ነው። እንግዲህ አሁን ይሄን ትንሽ ላብራራ አላችሁ። እንግዲህ ቅድም እንዳልኩት የ 1918 ው ስለ እነርሱን ሊያማልድ በሚለው ሐረግና ያስታርቃቸዋል በሚለው መካከል ሙሉ ኃይለ ቃሉን ከግሪኩ ጋር ማስተያየትና መተርጎም ያስፈልጋል ይህን መጽሐፉ ቢኖራችሁና ብታነቡ በቀላሉ ልትረዱት ትችላላችሁ በቀላሉ ምክንያቱም በየደረጃው አስቀምጫቸዋለሁ ኤክሲጂሰስ ማለት ይሄ ነው ስለዚህ በመጀመሪያው አረፍተ ነገር ላይ ሆቴን የሚል አለ ሰባት 25 ላይ ሆቴን የሚለው ግሪክ ቃል ትርጉም ስለዚህ እርሱ ዘላለማዊ ሊቀ ካህናት ነው ይላል። ምዕራፍ ሰባት ቁጥር 24 ላይ እና ሆቴን የሚለው ስለዚህ በመሆኑም ሊቀ ካህናት ስለሆነ ዘላለማዊ ሊቀ ካህናት ስለሆነ ማለት ነው። ሆቴን አገባቡ እንግዲህ ተኩሳከ ግስ ሆኖ ያገለግላል ማለት ነው። ምዕራፍ 7 ቁጥር 24 ጋር እርሱ ኢየሱስ ለዘላለም ሕያው ሆኖ የሚኖር ክህነቱም የማይሻር የማይለወጥ አገልግሎቱም ዘላለማዊ መሆኑን ለማስታወቅ ሆቴን በሚል ተውሳከ ግስ ስለዚህ በዚህ ምክንያት በእርሱ በኩል ወደ እግዚአብሔር የሚመጡትን አዎ፣ ተመልከቱ አሁን ወደ እግዚአብሔር መምጣት የሚቻለው በእርሱ በኩል ነው። በእርሱ በኩል ደግሞ ወደ እግዚአብሔር የሚመጡትን ሁሉ ፈጽሞ ሊያድናቸው ይችላል ካለ በኋላ አሁን በቁጥር ሀያ አምስት ላይ ፓንቶቴ ዞን ኤስቶ ኢንቱካኔይን ሁፔር አውቶን በሚለው ጥገኛ አረፍተ ነገር ላይ ማለት ነው። ምን ማለት ነው? ተፋልሶ የሚገኘው እዚህ ላይ ነው። በሁለተኛው አረፍተ ነገር ላይ ማለት ነው። ፓንቶቴ የሚለው ቃል አገባቡ ተውሳከግስ ነው። ትርጉሙም ዘወትር ነው። ቅድም ስለዚህ ብለናል። ሊቀ ካህናት ስለሆነ አሁን ደግሞ ሁልጊዜ ሁልጊዜ ምን ያደርጋል ይኖራል። ዞን የሚለው ቃል ዛኦ ከሚል መኖር ከሚል የተገኘ ነው ይኖራል። ሕያው ሆኖ ይኖራል የሚል ትርጉም ነው የሚሰጠው እርሱ ሁልጊዜ ሕያው ሆኖ ይኖራል። አሁን እዚህ ጋር ለምን እንደሚኖር ሲናገር ቶ ኢንቱ ካኔን ይላል። ይሄ ኢንፊኒቲቭ ነው ይሄ ኢንፊኒቲቭ ማለት ይሄ ንዑሳን ቀጽ ቶ በሚል መስተአምር እምር ሆኗል። ስለዚህ ኢንቱካኖ ማለት እማልዳለሁ ማለት ነው። አሁን ኢንቱካኔይን የሚለው ማለት ነው የሚኖርበትን ምክንያት ሊያማልድ እንደሆነ በማያሻማ ሁኔታ ማለት ነው ያመለክታል፣ የሚኖርበት ምክንያት ምን እንደሆነ ስለዚህ ኢየሱስ ለዘላለም ሕያው ሆኖ በሊቀ ካህናትነት የመኖሩ ዋና ምክንያት በርሱ በሊቀ ካህኑ በኢየሱስ ክርስቶስ በኩል ወደ እግዚአብሔር የሚመጡትን ፈጽሞ እንዲድኑ ሊማልድላቸው መሆኑን ያስረዳል። ስለዚህ አሁን ኢየሱስ ክርስቶ አሁን እኔ አይደለሁም ማንም አይደለም። ሐዋርያው ራሱ የጻፈው ነው ጳውሎስ። እንዴት ይማልዳል እንግዲህ ይህንን እንደዚህ ነው የሚማልደው፣ እንደዚህ ነው የሚማልደው ብሎ ይህንን ማብራራትና ተገቢ የሆነ ትርጉም እንዲሰጥ ማድረግ የአብያተ ክርስቲያናት ጉዳይ ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያንም ጉዳይ ነው። ይህንን ማብራራት፣ ይህን ማስታረቅ እንጂ ቴክስቱን፣ ይህን ቴክስት ይማልዳል የሚለውን ኢንቱ ካነ የሚለውን እንደውም ኢንፊኒቲቭ ሆነው ምክንያቱን የሚገልጠውን በቶ በሚል መስተአምር የእምር የሆነን ቃል ማውጣት ተገቢ አይደለም። ይህን እንመለከተዋለን። አሁን እዚህ ውስጥ ሌላው የምንመለከተው ምንድን ነው? ሁፔር አውቶን የሚል ቃል አለ። በጣም መሠረታዊ ቃል ነው፣ እዚህ ውስጥ ያለው በግሪኩ ንባብ ውስጥ ሆቴን ካይ ስፊዜን ኤስቶ ፓንቴሌስ ዱናታይ ቱስ ፕሮሴርኮሜኑስ ዲያ አውቱ ቶቴው ፓንቶቴ ዞን ኤስቶ ኢንቱ ካኔን ሁፔር አውቶን ይላል። ሁፔር አውቶን የሚለው ፕሪፖዚሽናል ፍሬዝ ነው፣ ስለ የሚል ነው። ይሄ ሁፔር አውቶን የሚለው ሁፔር የገባው ዘርፍን ተከትሎ ነው። አውቶን እኛ የሚል ነው። ስለዚህ ሁፔር አውቶን ማለት ስለ እኛ ማለት ነው። ስለ እኛ ምን ያደርጋል? ሲያማልድ ይኖራል። ቶ ኢንቱ ካኔን ሲያማልድ ይኖራል። ምን ስለሆነ? ሊቀ ካህናት ስለሆነ። ምን አይነት ሊቀ ካህናት? ዘላለማዊ ሊቀ ካህናት። ቁጥር 24 ላይ፣ 7 24 ላይ ሲያማልድ ይኖራል። ለወደ ወደ ማን? ወደ እግዚአብሔር እንድንቀርብ። ምን ልንድንሆን እንድንድን። ስለዚህ አሁን ስለ እነርሱ ይላል። ሁፔር አውቶን ማለት ስለ እነርሱ ማለት ነው። ስለ ማን? በእርሱ በኩል ወደ እግዚአብሔር የሚቀርቡትን። ኦ ሌላ መቅረቢያ መንገድ የለም። ኢየሱስ ክርስቶስ በመስቀል ላይ አንድ ጊዜ ሞቶ ከዛ በኋላ የራሳችሁን ጉዳይ አላለም። አሁንም ኢየሱስ ክርስቶስ በአብ ቀኝ ተቀምጦ ድኅነታችን ፍጻሜ ያገኝ ዘንድ እሱ የድኅነታችን ዋስትና ሆኖ በአባቱ ቀኝ በሊቀ ካህናትነት እንደተቀመጠ ይሄ ቴክስት ይናገራል። ተመልከቱ። አሁን ኦን ቢሃፍ ኦፍ ማለት ነው። ሁፔር አውቶን ማለት ስለ እነርሱ ማለት ነው በእርሱ በኩል ወደ እግዚአብሔር ለሚመጡት ምዕመናን ማለት ነው። አሁን የኢየሱስ ክርስቶስ ሊቀ ካህናትነት በአብቀኝ ያለው ለምዕመናን ነው። ምልጃው ምዕመናንን የሚመለከት ነው። ምክንያቱም በዚህ ምድር የኢየሱስ ክርስቶስን ጸጋ፣ ምሕረት ተቀብለን ልጅነትን አግኝተን በዚህ ምድር ስንኖር በሥጋ በዓለም በሰይጣን እንፈተናለን፣ በኃጢአት እንፈተናለን። ስለዚህ ጌታችንና አምላካችን ኢየሱስ ክርስቶስ ይረዳናል። ለዚህ ነው የታመነ ሊቀ ካህናት በአብ ቀኝ ስላለን ወደ ጸጋው ዙፋን በድፍረት እንቅረብ፣ በኮንፊደንስ እንቅረብ ነው። ዊ ሃቭ ኮንፊደንስ በእግዚአብሔር ፊት ለመቅረብ በራሳችን አንችልም። ኢየሱስ ክርስቶስ ግን በእርሱ በኩል ወደ አብ እንድንቀርብ ሊቀ ካህናት ሆነውን እዛልልን ማለት ነው። ይሄ ማለት ድህነታችን ዋስትና አለው ማለት ነው። መዳናችን ዋስትና አለው። የመዳናችን ዋስትና ደግሞ ጌታችንና አምላካችን ኢየሱስ ክርስቶስ ነው። ስለዚህ ጠቅላላውን ዕብራውያን 7፡25 ስንተረጉመው ምን ይሆናል? ስለዚህ ስለ እነርሱ ሊያማልድ ሁልጊዜ በሕይወት ይኖራል ማለት ነው። ይሄ የእኔ ትርጉም ነው። ስለዚህ ስለ እነርሱ ሊያማልድ ሁልጊዜ በሕይወት ይኖራል፣ በእርሱ በኩልም ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል ማለት ነው። ኦ እግዚአብሔር የተመሰገነ ይሁን። ስለዚህ ሐዋርያው የዕብራውያንን መልእክት የጻፈው ጌታችን ኢየሱስ ክርስቶስ ካረገ በኋላ ነው። በምድር እያለ ያለውን አገልግሎት አደለም የሚናገረው ዘወትር የሚለው እስቲል አሁን ማለት ነው። ስለዚህ በአብ ቀኝ ሊቀ ካህናት ሆኖ የተቀመጠው ለዘላለም ነው። ስለዚህ ፓንቶቴ የሚለው ዘወትር የሚለውን ተውሳከ ግስ ይጠቀማል ማለት ነው። ስለዚህ ዘወትር የሚለው ተውሳከ ግስ የድርጊቱን ኮንቲኒቲ ነው የሚያሳየው። ሁልጊዜ መሆኑ ክፍት ነው፣ ወደ ጸጋው ዙፋን ምእመናን ለመቅረብ ክፍት ነው። ምንም ሌላ መካከለኛ አያስፈልግም። ኢየሱስ ክርስቶስ በአብ ቀኝ የተቀመጠበት ምክንያት ይሄ ነው። የእግዚአብሔር የአምላካችን ስም የተመሰገነ ይሁን። ስለዚህ በአባቱ ቀኝ የተቀመጠው ለዘላለም ነው። በአባቱ ቀኝ የተቀመጠበት ምክንያት ደግሞ ሲያማልድ ዘወትር በሕይወት ይኖራል በማለት የሊቀ ካህናትነቱን ስራ ይገልጣል ማለት ነው። ይሄ እንቱካኔ ይማልዳል የሚባለው ነገር በኦርቶዶክስ በእኛ ቤተ ክርስቲያን ውስጥ ለኢየሱስ ክርስቶስ ሲነገር ሰው ሁሉ ይሸማቀቃል፣ በቃ ይደነግጣል። ሊቀ ካህናት መሆኑን እንኳ በአግባቡ ለመናገር ብዙዎቻችን ሰዎች እንፈራለን። ግን የኢየሱስ ክርስቶስ ሰው መሆን ቤዛ መሆን ሊቀ ካህናት መሆን ዋና የጌታችን ኢየሱስ ክርስቶስ ስራ በእውነት። ምክንያቱም የብሉይ ኪዳኑ ልቃ ሊቀ ካህን ምን ይሆናል? ይሞታል፣ ሌላ ይቀየራል። ፍጹም አይደለም። ለራሱ መስዋዕት ያቀርባል፣ ለቤተሰቡ መስዋዕት ያቀርባል። የሚያቀርበውን መሥዋዕት የእንስሳ መሥዋዕት ነው፣ ፍጹም ያልሆነ መስዋዕት ነው። የኃጢአት ስርየትም የሚያገኘው ፍጹም አይደለም፣ ያለ ነውር የሚያደርግ አይደለም፣ የሚያነፃም አይደለም። የሚከድንም ጊዜያዊ ነው። ወደፊት የሚመጣውን ኢየሱስ ክርስቶስን የሚያሳይ ነው። የኢየሱስ ክርስቶስ ሊቀ ካህናትነት ግን ፍጹም ነው። መሥዋዕቱ ፍጹም ነው። እርሱ አይሞትም፣ ዘላለማዊ ነው። ወደ እግዚአብሔር ፊት የምንቀርብበት ብቸኛ መንገድ እርሱ ብቻ ነው። ሌላ የሚያቀርብ የለም፣ ሌላ ሊቀ ካህናት የለም፣ ሌላ መሥዋዕት የለም። ይሄ ክርስትና መሠረታዊ ትምህርት ነው። ይሄ የኦርቶዶክስ ትምህርት ነው። ይሄ የካቶሊክም ትምህርት ነው። ይሄ የወንጌላውያንም ትምህርት ነው። የኢየሱስ ክርስቶስ አዳኝነት፣ የኢየሱስ ክርስቶስ ሊቀ ካህናትነት፣ የክርስቲያን ትምህርት እንዴት ነው የሚማልደው እንዴት ነው የሚሆነው በሚለው ሊለያዩ ይችላሉ። ሊለያዩ ይችላሉ። ግን በእነሱ አስተምህሮ ልክ ይሄንን ዘላለማዊ የሆነውን የክርስቶስን ስራ በሰው ስራ መቀየር በሰው ልምምድ መቀየር እንግዲህ ሰዎች ይችላሉ፣ እግዚአብሔር ግን አይቀበለው። ከዛ አልፎ ግን የሰዎችን ልምምድ ሰዎች በእግዚአብሔርና በሰው መካከል ሆነው ይማልዳሉ የሚለውን ሰው ሰራሽ ልምምድ ማለት ነው መጽሐፍ ቅዱሳዊ ለማድረግ ኢንቱካኔን ሆፔር አውቶን የሚላትን እነዚህን ቃላት ከዚህ ቴክስት ውስጥ ማውጣትና የራስን መጽሐፍ ቅዱስ ማሳተም ይሄ ትልቅ ወንጀል ነው። ትልቅ ወንጀል። እምነታችንም ሰው ሰራሽ ነው የሚሆነው አምላካዊ አይሆንም። ምክንያቱም እምነታችን በእግዚአብሔር ቃል ላይ የተመሰረተ መሆን ስላለበት ሰው ሰራሽ ነው የሚሆነው። እግዚአብሔር አላለማ ቃሉ አይልማ